ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ዳና ናቸው። የእኔ ዳና ነኝ። እግዚአብሔር መስጌ ብያለሁ። የእኔ ውድ ውድ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቆ ነበረ። እንግዲህ እንደምታዩት የምር ሁላችንም ደስ ብሎን ነበረ፣ ግን ቪዲዮን አሳልፌ ሳይ የምር በጣም ነው የደነገጥኩ ማለት ነው። ማንኛውም ሰው ያልተጠበቀ ነገር ነበረ የተፈጠረ። ሁናን ለመናገር ሩታ የምር ይቅርታ ብትቀበይ ትልቅነት ነው ለአንቺም ማለት ነው። እና ይቅርታ ተቀበይ ማለት ነው። እርቴ እና አጥፍቻለሁ ዛሬ እንደ አብርሽ ተረጋግቶ ምን ብሎ ነበረ እየመጣ እውነት ለመናገር በጣም ደስ የሚል ጊዜ ነበረው። እውነት ለመናገር ሲያወሩ የነበረው የምር ሁሉም ተደስቶ ሩታ ይቅርታ ትቀበላለች ሳት ትቀበሉም እያሉ ነበር ሁሉም ማለት እና ኤፍሬም እንደዛው ቢኒ አንዋርም እንደዛ እያሉ ነበረ እና ሩታ እንደዛ ባታደርጊ መልካም ነው እውነት ይበቃሻል ብዙ ጊዜ ብዙ ረጅም ሰዓት ረጅም ጊዜ ምዳችኋል ይበቃችኋል እዚህ ጋር ብታቆሙ ይሻላል እውነት ይቅርታ መጠየቅ ትልቅነት ነው ስለዚህ ይቅርታውን ብትቀበይ ጥሩ ነው ብዬ አስባለሁ ሩታዬ በመዋላችሁ ክፍተት አታስገቡ ይበቃችኋል እሱም ካሁን በኋላ እኔ ምንም አላደርግም እያለ ነበር። እውነት በጣም ተጻጽተዋል በመጨረሻ በጣም አሳዝኖኛል። አሁን ለመናገር ማለት ነው እና በዚህ አጋጣሚ ሩታዬ እንኳን ደስ አለሽ፣ ደስታሽ ደስታችን ነው። ከዚህ በለጥ ደግሞ ሶስት መቶ ሺህ አራት መቶ ሺህ እስከ አንድ ሚሊዮን ገብተሽ በትልቅ ቦታ እንደምንጠብቅሽ እርግጠኛ ነኝ። በጣም ደስ ብሎኛል። እንኳን ደስ አለሽ በድጋሚ። አንቺ ጠንካራ ጀግና ሴት ነሽ። ገና ብዙም እንጠብቃለን፣ ከአንቺ ብዙ ነገር ገና እንጠብቃለን። ይሄ ትንሽ ነው። ስለዚህ ቀጢ ወደፊት ማለት ነው። ርተ የኔ ቆንጆ። ስለዚህ አብርሽ እንግዲህ ሩታ ይቅርታት ትቀበልልኛለች ብሎ እንግዲህ ትልቅ ፕሮግራም አዘጋጅቶ እንግዲህ እንደምታዩት እሱ ያልጠበቀ ነገር ሆኖ ተገኘ ማለት ነው። የምሬ ነው የምላችሁ። እንግዲህ የሩታ ወንድም የሚባል ልጅ እንግዲህ እንደምታዩት ትልቅ ጥፋት አጥፍቷ እውነቱን ለመናገር። ለምን የሰው ስልክ መሬት ላይ መጣል ነውር ነው፣ እውነቱን ለመናገር ማለት ነው የፈለገ ነገር ብናደድ የሰው ስልክ ከእጁ አንስቶ መወረወር ተገቢ ነው ብዬ አላስብም። ለምን እነሱ እኮ ባልና ምስት ናቸው። አርብሽና ሮታ ባልና ምስት ናቸው። አርብሽ እሺ፣ ጥፋት በአደርግ ጥፋት አድርገዋል። ቅርታ እየጠየቃት ነው። ቅርታ ደግሞ በዚህ ስልክ አይደለም የምታታልላት። ፍቅር ስጣት። መቼ በስነ ስርዓት የቅርታ ጠየካት ያለ ነበር ይቅርታ እየጠየቀ ነበር። እንግዲህ ይቅርታ ለመጠየቅ ነው ይሄ ስልክ የገዛ ማቸም ማለት ነው። ሁላችሁም ታውቃላችሁ ቤተሰብ። ስለዚህ በጣም የሚደብር ነበረ ሁነን ለመናገር በቃ፣ በትዳራቸው ውስጥ ሆነ ሶስተኛ ሰው አስፈላጊ ነው ብዬ አላስብም። አሁን ሩታ በጣም በጊዜ ተናዳለች በእርግጥ ስለዚህ እሷም አልጠበቀችም እሱም አልጠበቀም። ሆነን ለመናገር ማለት ነው። እና ሁለቱም ተገጣጥመዋል። እና ሩታ በጊዜ በቃ አለ አይደለ፣ ንዴት ላይ ናት ያለችው። ሩታ መረጋጋት አለብሽ። ከአብርሽ ጋር ብዙ ነገር አሳልፋችኋል። ፍቅራችሁ በትንሽ ነገር ባታበላሹ መልካም ነው። አንቺ አሁን እንግዲህ የልጅና ልትወኝ ነው። እግዚአብሔር ፍቃድ ፈጣሪ ብቻ አይን ያለው እግር ያለ ጤነኛ ልጅ ፈጣሪ ይስጥሽ። ሩታ መልካም ምኞቴ ነው። ፈጣሪ በሰላም ወልደሽ ለማየት ያበቃል። ስለዚህ ይበቃሻል፣ በጣም ረጅም ጊዜ ሄደሻል። ይበቃሻል፣ ይበቃሻል። ስለዚህ አርሽን ባታ አስከፊ አንጅም እንደዛው ራስሽን ባታ ራስሽ ላይ ትንሽ በቃ ጠንካር ባትይ ጥሩ ነው ብዬ አስባለሁ። በቃ ሁሉም ነገርን በቃ በይቅርታ ይለፊ። ለአንድና ለመጨረሻ ጊዜ ይቅርታ ብትጠይቂ ይቅርታ ብትቀበዪ መልካም ነው። ይቅርታ እየጠየቅሽ ስለሆነ ይቅርታውን ተቀበዪ። ብዙ ኮሚንቶች እንደዛ እያሉ ነው እና ይቅርታን ተቀብዪ እያሉሽ ኖር ስለዚህ ይቅርታ ተቀብለሽ ለአንድና ለመጨረሻ እሱም ደግሞ ደግሜ እንደዚህ ነገር አላደርግም እያለ ነበረው እንኳን ማለት ነው። እና ይህን ተረጂ ስለዚህ ይበቃችኋል። በጣም ረጅም ጊዜ ይሄዳችኋል ሁለቱም ማለት ነው። ስለዚህ ቢበቃችሁ ደስ ይለኛል ማለት ነው። ስለዚህ ከናንተ ብዙ ነገር እንጠብቃለሁ። ነን ለመናገር አንቺም እንደዚህ ሆነሽ እሱም እንደዚህ ሆኖ እውነት ማየት አንፈልግም ሆናል ለመናገር፣ በጣም ነው የሚከፋ ለመናገር መቼም አትለያዩም በማላቸው ፍሬ ስላላችሁ ስለዚህ ይበቃችኋል። በአጭሩ ነገሮች ማለት በጊዜ ነገሮችን ብትፈቱ ይህ መልካም ነው ብዬ አስባለሁ። በቃ ረጅም ሰዓት ባትሄዱ ይበቃችኋል። ታረቁልን። ሰላም ይሻላል። ከምንም በላይ ማለት ነው እና ይበቃችኋል ብዬ አስባለሁ። አይመስላችሁም? ቤተሰብ አብርሽ በጣም አሳዝኖኛ ዛሬ በመጨረሻ ማለት ነው እና የሩታ ወንድም ጥሩ አላደረግም። ሆነን ለመናገር በሁለቱም መሀል መግባት የለበትም ግን ወንድምም ቢሆን እንደዛ አይደረግም። ሁለቱም አንድ ለማድረግ ሞክረው እንጂ የሰው ስልክ መወርወር በዚያ ሰው ስልክ በስንት እንደሚገዛ አስቡ ቤተሰብ። ብቻ በጣም ከባድ ነው። ለማንኛውም ጥሩ ነገር እንሰማለን። በእርግጠኝነት እንደምትታረቁልን እርግጠኛ ነን። እንግዲህ ፈጣሪ እርዳችሁ። ስለዚህ ሩታዬ ይቅርታ